የዚች ልጅ ወረራ ግን ልቋቋመውና ልቆጣጠረው የማልችል ከአቅሜ በላይ የሆነ ወረራ ሆኖብኛል። ያለ አግባብ በዚች ልጅ ተወርሬ ያለሁ። አእምሮዬን፣ ልቤን፣ መላው አካላቴን ወራብኛለች። ይህንን ወረርሽኝ ሊቆጣጠርልኝ የሚችል አካል ካለ እስኪ ምናልባት አልባት እባካችሁ ጠቁሙን።

በቪዲዮ መግቢያ እየተመለከታችሁት ሳንቶስ ወንድማችን ዛሬም በሳምሪ ጉዳይ እንደ አዲስ መጥቷል። ለኢትዮጵያ ሕዝብም ተማጽኖቱን አሰምቷል። እባካችሁ እሷን የምታውቁ ተባበሩኝ፣ ሁለመናይን ተቆጣጠረችው ሲል ተሰምቷል። ይህ ወንድማችን የመጀመሪያ ሰሞን ቪዲዮ መልቀቅ ሲጀምር ሳምሪን በሚመለከትም ብዙ ጉዳዮች ሲናገር እንደሚያፈቅራትም ሲገልጽ፣ ሁላችንም በአንድ አይነት በሚመስል መልኩ ይህ ጉዳይ ለመፈመስ የሚደረግ ጥረት ነው ብዙ ሰው እንደሚያረገው ይህ ግለሰብም ሳምሪ ታዋቂ መሆኗን ምክንያት በማድረግ በተለይ ከሰሞኑ ደግሞ ከባለቤቷ ከልጆቹ አባት ከሆነው ከፋኒ ጋርም መራራቃቸውንም በማስታወስ ጭምር ይህን ጉዳይ ተጠቅሞ ለመፈመስ የሚያደርገው ጥረት ነው እያሉ ብዙዎች ሀሳብ፣ አስተያየት ሲሰጡ ነበር። እኛም መላምታችንን ስናስቀምጥ ነበር። ነገር ግን ይህ ወንድማችን በተከታታይ አሁን ላይም እየተናገረ ያለው ይህ ጉዳይ ለመፈመስ እንዳልሆነ ብዙዎች እንደሚተቹትም ለውቅና ሳይሆን የእውነት እንደሚወዳት እንደሚ የሚያ ፍቅራት እና አሁን ደግሞ ቀን በቀን እሷን ባየ ቁጥር ፍቅሩ እየጨመረበት እንደመጣ እያስረዳን ይገኛል። ይህ ወንድማችን ከኛ ጋርም የስልክ ቆይታ አድርጎ ነበር። በስልክ ቆይታውም ያጫወተን ይህንን ነበር። ብዙዎች ብዙ ነገር ብለውኛል። አንዳንዶች እናቷ ጂጂኪያ ከፍላው ነው፣ እንዲሁም ልጇ የተወደደች እንዲመስላት፣ እንዲሁም ደግሞ በተለያዩ ቦታዎች ልጇ ተወዳጅ ተፈቃሪነች ተብላም እንድትታሰብ ያደረገችው የእናትየው ሴራ ነው። እናትየው ለዚህ ልጅ ካፍላ ሆኖ ተብያለው። ሌላ ቦታ ደግሞ ለመፈመስ የሚያረገውም ጥረት ነው ተብያለው። በደፈናው ግን እኔ አንድ እውነት አለኝ። ጂጂኪያ ልጅ የሆነችው ሳምሪን እጅግ ወድጃታለው፣ ከባድ ሁኔታ ውስጥም እገኛለሁ ሲል አጠቃላይ ስለነበረበት ጉዳይ አጫውቶን ነበር። ታዲያ ይህ ወንድማችን እንደ አዲስ ደግሞ በሌሎች ቪዲዮዎችም ሳምሪን በሚመለከት ጉዳዩ ጠንከር ያለ ሁኔታ እንደሆነበት እያጋራን ይገኛል። ሁሉንም በዝርዝር እናስደምጣቸዋለን። ይህ ወንድማችን አሁን ላይ ጉዳዩ የእውነት እንደሆነ እኛም እየተመለከትነው ይመስላል። እሱ እስከነገረንና አሁን ድረስ እስከሚለቀው ቪዲዮ በመረዳት ይህንን ጉዳይ በዝርዝር እናስደምጣቸዋለን። እንዲሁም ይህንን ጉዳይም አስመልክቶ ሳምሪ ይሄ ጉዳይ የሚመለከታት ዋነኛዋ ተፈቃሪዋ ሳምሪ ስለዚህ ጉዳይ ምን አለች? ይህንን ሁሉ ነገር ሰምታለች ወይ የተባለ ስለሚጠየቀው ጥያቄም በዝርዝር መረጃዎቹን እናሰማችኋለን። የልጁን አካውንትም እናሳያቸዋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች በያላ ያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታም ይዘን ወደመጣነው ዝርዝር መረጃዎቻችን እናልፋለን። በቪዲዮ መግቢያ ብዙ ነገሮችን ዛሬ ይዤላችሁ የመጣሁትን በርዕስ አማካኝነት ነግሬያችኋለሁ። በቪዲዮም ተመልክታችሁታል ብዬ አስባለሁ። ሳንቶስ የተባለ ወንድማችን እንግዲህ ሳምሪን አገናኙኝ፣ ሁለመናይን ተቆጣጥረዋለች፣ ሌላ ነገር ማሰብም መስራትም አልቻልኩም እያለን ይገኛል ታዲያ የመጀመሪያ ሰሞን ብዙዎች እንደሚሉት ለመፈመስ ነው ስንል ነበረ ነገር ግን ፍቅር የሚገባበት ቦታ አይታወቅም ሳምሪ አጋጣሚ ፌመስ ሆና አወቅናት እንጂ ይህ ግለሰብ እንግዲህ ሳምሪን ቢያያት የማያደንቅበት ሊያፈቅራት የማይችልበት ነገር ይኖራል ብለን አናስብም ስለዚህ ካሉት ነገሮች በመረዳት ፍቅሩ እውነት ይሆናል ብለን እኛም እያሰብን እንገኛለን ታዲያ ከዚህ ቪዲዮ ቀደም ባለው በተለቀቀው ቪዲዮዋችንም እሱን የስልክ ጥሪ በማድረግ ይህንን ፍቅር ስሜቱ እውነተኛ እንደሆነ በቀጥታ ጠይቀን ጠይቀንዋል ታዲያ እሱ የሚያጫወተን ያለው ፍቅር ያለው ከበሬታ ትክክለኛ እንደሆነ በተለይ ደግሞ በሳምሪ በጥንካሬዋ በባህሪዋ እጅግ እንደሚወዳት እጅግ እንደሚያከብራትም ገልጾ ሲናገር ነበር። ታዲያ በአጠቃላዩ ፍቅሩ የእውነት እንደሆነና በሚዲያ ከሆነ ጊዜ በኋላ እያያት እየመጣ ከዛም ቀን ወደ ቀን የእሷ ፍቅር ለእሷ ያለው ነገር እየጨመረ እንደመጣ በዝርዝር አስረድቶናል። በስተ መጨረሻም እሷ ጋር ይሄ መረጃ እንዲደርስ ይሁን እናንተም በሚዲያችሁ መረጃ አጋሩልኝ እያለ ያስተላለፈውን መልእክትም እኛም በማያያዝ መረጃውን ስናሰራጭ ነበረ። ታዲያ ይህ ወንድማችን የሚለቀውን ቪዲዮ ለመመልከት በቲክቶክ አካውንቱ ገብታችሁ መመልከት ትችላላችሁ። እዚህ ላይ ዲስፕሌይ አረግላችኋለሁ። ሳንቶስ ነበር በፊት ቲክቶክ ሲከፍት፣ አሁን ደግሞ ሳንቶስ የሳምሪ ምርኮኛ ነው ይሆን አይነት ነገር ቅጥያ ስም በማድረግ ስሙን ሁሉ ሪኔም አድርጎታል። ያንን ስም በማየት እንግዲህ ወደ ቲክቶክ አካውንት ገበመግባት እሱንም ማናገር ያሉትን ነገሮች፣ በተለይ ደግሞ ሳምሪን የምታውቁ በቅርብ ያላችሁ ሰዎች ይህን ጉዳይ ከሱ ጋርም ለማውራት ከፈለጋችሁ በኢንቦክስ ልታወሩት ትችላላችሁ። ፍቃደኛም ነው ማለት ነው ይህ ወንድማችን። ታዲያ ይህ ግለሰብ ደጋግሞ እንደዚህ ስራ አነጋጋሪ የሆኑ ፎቶዎቿን፣ ጽሁፎቿን፣ ፖስተሮችን በየቀኑ እያሳተመ የእሷን ፎቶ በየመንገዱ እያሳየ የእሷን ውበት ሁሉ ነገሯን እያደነቀ ይታይ እንጂ፣ ብዙዎች ደግሞ የሚያነሱት ጥያቄ አለ። ለመሆኑ እነዚህን ሁሉ ጉዳዮች የእሷን ፎቶ፣ የእሷን ፖስተር በየቀኑ ይዞ የሚዞርበትንም ጉዳይ ሳምሪ ተመልክተዋለች እያሉ ብዙዎች ይጠይቃሉ። ታዲያ ባጣራናቸው ባገኘናቸው መረጃ መሰረት ሳምሪ ይህንን ልጅ አይተዋለች የሚያደርገውንም ተግባር መልክታለች ብለን እናስባለን። ይህንንም ያልነው በዋነኝነት እሷ ቪዲዮ ላይ በመግባት ነበር። እሷ የተለያዩ ቪዲዮዎች ስትሰራ አሁን በግንባር ቀደምነት በመጀመሪያነት ኮመንት የሚያደርገው ሳንቶስ የተባለው ይህ አፍቃሪዋ ነው። ብዙ ኮመንቶቹ ላይ እንዳየ ነው፣ የሳምሪ ቪዲዮዎች ላይም እንደተረዳ ነው። ኮመንት መጀመሪያ ላይ አሁን አሁን የሚገኘው እሱ ነው። ሳምርዬ ጠንካራ ሴት፣ ሳምርዬ የእኛ ጀግና፣ ሳምርዬ ኑሪልን፣ ሳምርዬ ክበሪልኝ እያለ ሳምሪን በጥሩ ቃላቶች እያሞጋገሰ ኮመንት ማድረጉን ቀጥሎበታል ታዲያ እዛ ላይ ኮመንት በሚያረገው እሷ ደግሞ ላይክ በማድረግ የእሱን ኮመንት ሪፕሌይ ወይም ምላሽ ስትሰጥ ተመልክተናል ነገር ግን ሳምሪ እሱ ለሚሰጣቸው ቀና ኮመንቶች ሪፕሌይ ወይም ለመሴጁ መልስ ትስጥ እንጂ በላይክ በተን ሌላ ዝርዝር ጉዳይ በቪዲዮም ላይ እንዲሁም እሱ የሚለቀውንም ቪዲዮች ሪፖስት ወይም በቲክቶኳ ሼር ስታደረግ አልተመለከትንም ምንም አይነት ነገር ይፋ በሆነ መልኩ ገለጻ አድርጋ ለዚህ ልጅ የመለሰችለት ነገር እንደሌለ ተረድተናል። ነገር ግን ብዙዎች እሷንም ሼር እያደረጉ ይህን ጉዳይ እንድትመለከት ያደርጓት ይመስለናል። እሷን በኮመንት ተደጋግሞ የዚህ ግለሰብ ጉዳይን ስትመለከት ኮመንትም ሲያደርግላት ያሉትን ነገሮች ትረዳለች ብለን እናስባለን። በጠቅላላው ግን ይፋ በሆነ ነገር መልስ እንዳልሰጠችና ስለሚወሩት ጉዳዮችም ትንታኔ እንዳላደረገች እኛም ለመረዳት ችለናል። እንግዲህ በጠቅላላው አሁንም ቢሆን ይህ ወንድማችን ደጋግሞ የሚናገረው አንድ መልእክት አለ። እባካችሁ መልእክቴ እንዲሰማ ይሁን እሷ ምላሽ ትስጠኝ እያለ ደጋግሞ ቪዲዮ እየሰራ ይገኛል። በዛሬው ቪዲዮ ደግሞ ሁለመናውን እንደተቆጣጠረችውና ሌላ ነገር ማሰብ እንዳልቻለም ጭምር በመልክቱ ጠቆም አድርጎ አልፏል። ከኔም ጋር በስልክ ባደረገው ቆይታ ያለኝ ይህንን ነበር። ፍቅር አንድ ሰው ሲይዘው ኮ ብዙ ነገር ላይ ጥሩነቱን ኢፌክቲቭ ሆኖ መስራቱን በብዙ ነገር ይገድበዋል። ከእኔም የተከሰተው ይህንን ነው። የሳምሪን ጉዳይ ማሰላሰል ከጀመርኩኝ፣ እሷ ፍቅር በየቀኑ እየጨመረ መምጣት ከጀመረ በኋላ በስራዬ በሁሉ ነገር ጥሩ እንዳልሆን እንዲሁም ኤፌክቲቭ ሆኜ እንዳልሰራ ሆኛለሁ አካችሁ መልእክቴን በማስተላለፍ ምላሽ እንድትሰጡኝ አድርጉልኝ እያለ ደጋግሞ መልእክቱን ሲያስተላልፍ ተመልክተነዋል ከዚህ ጉዳይ ጋር በተያያዘ ደግሞ አንዳንዶች በቀልድ በሚመስል መልኩ ኮመንት የሚያደርጉለትን በስተመጨረሻ ልበላችሁ ጂጂኪያ የሳምሪ እናት የሆነችውን ብዙዎቻችን በሚዲያ እናውቃታለን ታዲያ እናቷን በመጥራት እረ ግለሰብ ጂጂን ያውቃታል ወይ እናትየው እኮ ሀይለኛ ነች እሷን መቼም ባያቃት ነው እንጂ ፈጽሞ ሳምሪን የእናቷን ፀባይ እያወቀ እንደዚህ አይዳፈርም ነበር። እናትየው ኃይለኛ እንደሆነችና ፈጽሞ ልታስጠጋው እንደማትችል ቢጠጋ እንኳን ወደፊት እየበጠበጠችው እንደምትኖር ሊያውቅ ይገባል ሲሉ አንዳንዶች ቀልድ በመሰለ መልኩ ኮመንት ሲያደረጉም ተመልክተናል። ይሄ ነገር ስላስገረመን እኛም ይህንን አጋርተናል። በምሳሌ አነጋገር ነበር እንደውም ይህንን ነገር ሲገልጹ የነበረው። አንድ አባባል አለ፣ እናቷን አይተህ ልጅቷን አግባ የሚል። ይህንን ነገር በደንብ አስምራችሁ ምሳሌ ነጋገሩንም ይህንን ወንድማችንን ንገሩት እያሉ ብዙዎች ቀልድ በመሰለ መልኩ ሀሳብ አስተያየታቸውን ሲያደርሱ ነበረ፣ የጂጂኪያን ኃይለኝነት በማስታወስ ጭምር። የእናትየዋን ጉዳይ አይተህ ልጅቷን አግባ የሚባለው ምሳሌ አነጋገር በእነዚህ ቤተሰብ ይሰራል። ስለዚህ ይህንንም ጉዳይ ያስብበት። ሳምሪን ብቻ ማፍቀሩን አይደለም መመልከት ያለበት፣ የእናትየው ሁኔታም ልብ ሊባል ይገባል ሲሉ መልእክታቸውን በዚሁ ሲያስተላልፉ ተመልክተናል። እኛም በዛሬው መረጃዎቻችን ከሰሞኑ ሳንቶስ እያደረገው ስላለው ጉዳይ ጉዳዩም እውነት ስለሚመስለው ሁኔታ ጠቅለል ባለመልኩ ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።